ሰላም ጤና ይስጥልን። በመላው ዓለም የምትገኘው የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 15 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በነ ጋዜጠኛ መዓዛ መሐመድ መዝገብ ተከሳሾች ላይ አቃበ ህግ አሉኝ ያላቸውን ምስክሮች እስከ ጥቅምት 22 እንዲያቀርብ ታዟል። ሉላ ገዙ መስክራለይ። ዝርዝር የችሎት መረጃዎችን ይዘናል። ብልጽግና በባህር ዳር አደርገዋለው ያለው የጣና ፎረም አቋርጦ ሲሸሽ፣ ፋኖ ደግሞ በባህር ዳር ዙሪያ ከባድ ውጊያ አካሂደዋል። ባለስልጣኑ ተገድለዋል። ዝርዝር ወደ ግንባር መረጃው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 ጋዜጠኛ ተስፋለም ወልደየስ የ2025 የዓለም ፕሬስ ነፃነት ጀግና ሽልማቱን ተቀበለ። የኢትዮጵያ ኢንሳይደር መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ የዓለም ፕሬስ ነፃነት ጀግና ተሸላሚዎች ዝርዝር ውስጥ አንደኛው መሆኑ የታወቀ ከሁለት ሳምንታት በፊት ነበር። ተስፋለም በዓለም አቀፉ የፕሬስ ኢንስቲትዩት አማካኝነት በቬና ዩኒቨርሲቲ በተካሄደው ክብረ በዓል ላይም ተገኝቶ ሽልማቱን ተቀብሏል። ይህን ሽልማት የሚያዘጋጁት ዓለም አቀፉ የፕሬስ ኢንስቲትዩትና ዓለም አቀፍ ሚዲያ ስፖርት የተሰኙ ሁለት ተቋማት ናቸው። ሳምንታት በፊት ተስፋዓለም ለዚህ ታላቅ ሽልማት በመመረጤ ታላቅ ክብር ይሰማኛል በማለት ደስታውን ገልጾ ነበር። ከተስፋዓለም ውጭ ለዚህ ሽልማት ከተመረጡት መካከል ሁለቱ በህይወት የሉም፣ ሁለቱ ደግሞ በእስር ላይ ናቸው። ለሞትም ለሥርዓትም የዳረጋቸው ደግሞ ሙያቸው ጋዜጠኝነት መሆኑ በወቅቱ ተዘግበዋል። ጋዜጠኛ ተስፋዓለም ወልደየስ ይህን ሽልማት ከእስክንድር ነጋ በመቀጠል ያሸነፈ ኢትዮጵያዊ ነው። በነጋዜጠኛ መዓዛ መሐመድ መዝገብ ተከሳሾች ላይ አቃበ ሕግ አሉኝ ያላቸውን ምስክሮች እስከ ጥቅምት 22 እንዲያቀርብ ታዘዘ። በነ ጋዜጠኛ መዓዛ መሐመድ መዝገብ ተከሳሾች ላይ የአገዛዙ አቃበ ሕግ አሉኝ ካላቸው 50 ምስክሮች መካከል ሰባት የሚሆኑትን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አሰምቷል። ፍርድ ቤቱም እስከ ጥቅምት 22 ምስክሮችን እንዲያቀርብ ተፈቅዶለታል። ከኢቢኤስ ፕሮግራም አቅራቢዎች መካከልም የአቃበ ሕግ ስድስተኛ ምስክር ሉላ ገዙና ዘውትር የምስክርነት ቃላቸውን ሰጥተዋል። ሉላ ገዙ በኢቢኤስ ሚዲያ የአዲስ ምዕራፍ ፕሮግራም አቅራቢ ሆና ስለመስራቷና የመደፈር ወንጀል ተፈጸመብኝ ያለችውን ብርቱካን ተመስገንን ፕሮግራሟ ላይ እንዳቀረበቻ ትመስክራለች። ተጎጂዋን ታሪኩ ኃይሌ የተባለ ሰራተኛ ይዟት ወደ ስቱዲዮ መምጣቱንና ማንኛውም ባለታሪክ የሚጠየቀውን የማጣሪያ ጥያቄ ተጠይቃ ስለመግባቷ አስረድታለች። ብርቱካን የተደፈረች ስለመሆኗ የሚያሳይ ሕክምና ማስረጃ የያዘች ስለመሆኗና ና ምስክሯም በወቅቱ በተመለከተችው ድርጊት በጣም በማዘኗ ስሜቷን መቆጣጠር ባለመቻሏ ያለቀሰች መሆኑን ተናግራለች ሉላ የሰጠችው ምስክርነት ለፖሊስ ከሰጠችው ጋር ልዩነት አለው በሚል ምንም እንኳን አቃቤ ምስክርናት ቢልም ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ዳኞች ግን አልተቀበሉትም ለፍርድ ቤት የሚሰጥ ቃል ለፖሊስ ከተሰጠ ቃል ጋር የግዴታ መመሳሰል አለበት የሚለውንም ህጋዊ መሰረት እንደሌለው ጠቁመዋል ምስክሮችን የመስማት ሂደት ጥቅምት 12 እና 13 2018 የተካሄደ ሲሆን ዳኞች ስብሰባ ላይ ናቸው በመባሉ ጥቅምት 14 2018 ተቋርጦ የዋል እንጂ ሂደቱ እስከ ጥቅምት 222018 ይቀጥላል ተብለዋል። ተጎጆዋ ብርቱካን ተመስገን በታጠቁ ኦነጋውያን መደፈሯን በኢቤስ ሚዲያ መግለጿን ተከትሎ አገዛዙ አፍኖ ወደ ሜክሲኮ የምርመራ ማዕከል በመውሰድ የማስተባቢያ ዶክመንተሪ መስራቱ አይዘነጋም። በነ ጋዜጠኛ መዓዛ መሐመድ መዝገብ ከ16 ሰዎች መካከል መዓዛ መሐመድና ተስፋ የወልደ ስላሴ በሌሉበት የተከሰሱ መሆኑ ይታወቃል። ጋዜጠኛ መዓዛ መሐመድ ለተገፉ ለተበደሉና ና መድረሻ ላጡ ሁሉ ድምጽ በመሆኗ በሀገር ውስጥ እያለችም ተደጋጋሚ አጋጋሚ እስሮች ተፈጽመውባት እንደነበር ይታወቃል። ለተገፉ ድምጽ በመሆኗ በሀገር ውስጥ የገጠማት እስርና እንግልት ቢሆንም በዚህ በጎ ተግባሯ ዓለም አቀፍ ሽልማትን ከነጩ ቤተ መንግስት አግኝታበታለች። ብልጽግና በባህር ዳር አደርገዋለሁ ያለው የጣና ፎረምን አቋርጦ ሲሸሽ፣ ፋኖ ደግሞ በባህር ዳር ዙሪያ ከባድ ውጊያ አካሂደዋል። ጣና ፎረም በየአመቱ በባህር ዳር ከተማ ብቻ በመሪዎች ደረጃ የሚካሄድ የአፍሪካ የሰላምና ደህንነት ጉዳዮች ጉባኤ ነው። ለስምንት ጊዜም ማለትም የፋኖ ትግል እስኪጀመርና በመሀል አንድ ጊዜ በኮሮና ምክንያት እስኪስተጓጎል በአማራ ክልል መዲና ባህር ዳር ያለምንም ችግር ሲካሄድ ቆይተዋል። አሁን ግን አገዛዙ ፎረሙን ማድረግ ካቆመ ሶስተኛ አመቱን ይዟል። ሆኖም የዘንድሮውን ፎረም ባህር ዳር የተደረገ ለማስመሰል የጥቂት ሰ ታት ሰማዕታት ሽርጉድ በሙያተኞችና በጡረተኛ አመራሮች ፎቶ አጅቦ ዜና ቢያወጣም ፎረሙ ባህር ዳር አልተካሄደም ሲል የአፋብሃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስማር አሳውቀዋል። እልፍ ሰራዊት በየጥጋጥጉ ያሰማራው አገዛዝ በአንድ በኩል ንጹሐንን በድሮን እየጨፈጨፈ፣ በጎን ደግሞ ሰራዊቱን እያስማረከ ፎቶ ተነስቶ ሸብቷል ሲልም ገልጿል። ዋነኞቹ ተሳታፊዎች አዲስ አበባ ሆነውም ሙያተኞቹን በቂ ሽርሽር አላደረጉም ያለው አርበኛው ብልጽግናዎች ዓይን ያወጡ አጭበ ተሽከርካሪዎች ስለሆኑ የራሳቸውን ዜና ክደው ጣና ፎረምን ባህር ዳር ማካሄዳቸውን ስኬታማነን የሚል ዜና ማሰራታቸው አይቀርም ብለዋል። አስረስ በመጨረሻም ለማንኛውም ቀይ ባህር አስመላሹ ሰራዊት ጣና ፎረምን ማጀብ አለመቻሉን ዓለም ታዝቧል ሲል አክለዋል። በተመሳሳይ እናረጋ ከበደ ጣና ፎረምን ለማዘጋጀት በሚሯሯጡበትና በመጨረሻም ጥለው በሸሹበት ሰዓት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር የባህር ዳር ብርጌድና የጣናው መብረቅ ብርጌድ በጥምረት በትናንትናው ዋና ከባህር ዳር ከተማ በቅርብ ርቀት በደህና ማርያም ቀበሌ ልዩ ስሙ አቋሪት አምባ በተባለች ጎጥ የአገዛዙን ወንበር አስጠባቂ ኃይል ከጠዋቱ ሁለት ሰዓት ተኩል የጀመረ እስከ ዘጠኝ ሰዓት ድረስ እያዝረከረኩ ሲወቁት የዋሉ ሲሆን ከሀምሳ በላይ ሙትና ቁስለኛ በማድረግ ውጤታማ የሆነ ስራ ሰርተዋል ሲል ክፍለ ጦሩ አሳውቋል። በዚህ አውደ ውጊያ አራት ብሬን ሶስት ስናይፐር ሀምሳ አንድ ክላሽ በፋኖ ተማርኳል። ኢንጂነር ታደሰ ታምሩ፣ ምክትል ሻለቃ መሪ እያያ ድረስ፣ የቀድሞ ልዩ ኃይል ኢንስፔክተር ታደሰ ታምሩ፣ ምክትል ሻለቃ መሪ እያያ ድረስ የቀድሞ ልዩ ኃይል ሻለቃ መሪ ለውጥ ነው መለሰ፣ የሻለቃ ሎጂስቲክስ ብርሃን ማንደፍሮ ቲም መሪ እንድሪስ ይመር ቲም መሪ የተማረኩ ያገዛዙ ጦር አመራሮች ናቸው። ሌሎች ያገዛዙ ጦር አባላትም በዚህ ከባድ ውጊያ ተማርከዋል። ቀሪውን የአገዛዙ ኃይል ከባህር ዳር ጭንባ በሚወስደው መስመር ፍርጠጣውን የተመለከቱ የቀጠናው ማህበረሰብና ሰራዊታችን አብይ አህመድ እየገነባው ያለው ሰራዊት አሰብን ማስመለሱ ቀርቶ በማራቶን ውድድር ቢሳተፍ ኢትዮጵያን የወርቅ ተሸላሚ ማድረግ የሚችል ነው ሲሉ ምስክርነት ደህንነታቸውን ሰጠዋል፣ ይላል የክፍለ ጦሩ ቃል አቀባይ ፋኖ ሀብታሙ የሱፍ። ይሁን እንጂ በዚህ አውደ ውጊያ የተሳተፉ የጣናው መብረቅና የባህር ዳር ብርጌድ ጠላትን አይቀጡ ቅጣት መቅጣት ልምዳቸው እንደሆነ ድርጅታችንም ህዝባችንም ጠላትም ወዳጅም የሚያውቀው ሀቅ ሲሆን መሪያችን አርበኛ ዘመነ ካሴ እንዳለው በቀጣይ አለምን ጉድ የሚያስብሉ አማራዊ ዘመቻዎች ማሟሟቂያ ነው ሲሉ የሁለቱ ብርጌድ ወታደራዊ አመራሮች ጠቁመዋል ብሏል ፋኖ ሀብታሙ የሱፍ። ይህ በእንዲህ እንዳለ የሸዋሮቢት ከተማ ጸጥታ ዘርፍ ኃላፊ ከነ አጃቢዎቹ መ መገደሉ ተሰምተዋል። ከዚህ ቀደም የከተማዋ ጸጥታ ዘርፍ ኃላፊ የነበሩት አቶ አብዱ ሁሴን ሰኔ 17 2015 ዓ ም በፋኖ በተፈጸመባቸው ጥቃት መገደላቸው ይታወሳል። በእሳቸው ተተክተው የነበሩ አመራርም ተደጋጋሚ ሆነ ግድያ ሙከራ ስለተደረገባቸው በገዛ ፍቃዳቸው ከኃላፊነት የለቀቁ ሲሆን በእሳቸው ቦታ ተተክተው የነበሩና በአሁኑ ሰዓት የከተማዋን ጸጥታና ደህንነት ዘርፍ ቢሮ እየመሩ የነበሩት አቶ ለማ ወንዳፍረው ከወደ ፋኖ በተፈጸመባቸው የተጠና ጥቃት ከነ ሶስት አጃቢዎቻቸው እንደሚያደርጋቸው መገደላቸው ተረጋግጧል። በሰሜን ሸዋ ዞን የሸዋ ሮቢት ከተማ አስተዳደር ጸጥታና ደህንነት መምሪያ ኃላፊ አቶ ለማ ወንዳፍራው ጥቅምት 14 2018 ዓ.ም በተፈጸመባቸው ጥቃት ከነ ሶስት አጃቢዎቻቸው መገደላቸውን የሸዋ ጠቅላይ ግዛት እዝ ሚዲያና ኮሚኒኬሽን ክፍል አስታውቋል። ከአመራሩና አጃቢዎቹ በተጨማሪ ምርጥ 50 በሚል ተደራጅተው የህዝባቸውን መከራ ሲያራዝሙ የነበሩ ኢብሮ አበበ፣ ሙሄ መሐመድ፣ ሲራጅ ታደለ፣ ኃይሉና ሌሎች የሚሊሻ አባላት መገደላቸውንም እዙ ገልጿል። ትናንት ጥቅምት 14 8 ዓ ም ማለዳ ላይ ከነ አጃቢዎቹ የተገደለው የከተማዋ ጸጥታና ደህንነት መምሪያ ኃላፊ አቶ ለማ ወንዳፍረው የገዛ ወገኑን በመካድና ለጡት ቆራጩ ብልጽግና ቡድን በማደር የከተማዋ ነዋሪዎችን የጽንፈኛ ደጋፊ ናችሁ በሚል በጅምላ ማሳሰር፣ በተለይ የፋኖ ቤተሰቦችን እየጠቆመ ማሳገት፣ እንዲሁም ሀብት ንብረታቸውን መዝረፍ ወደ ኃላፊነት ከመጣበት ዕለት ጀምሮ የዘውትር ተግባሩ እንደነበር ተነግሯል። በአመራሩ ላይ እርምጃውን የወሰዱት የሸዋ ጠቅላይ ግዛት እዝ የአጼ አምደጽዮን ኮር አባላት ከዚህ ቀደም በተመሳሳይ ባንዳዎች ላይ የተጀመረው ጥቃት ዛሬም የቀጠለ መሆኑን በመጥቀስ ሕዝባችንን የበደሉ ሁሉ ከኛ አፈሙዝ ማምለጥ እንደማይችል ዛሬ በሸዋሮቢት ከተማ አደባባይ ላይ የወደቀው የባንዳው አስክሬን ማሳያ ነው ሲሉ ማሳሰቢያ መልእክት አስተላልፈዋል። በትግራይ ክልል መንገድ ስቶ 150 ሜትር ርዝመት ያለው ገደል ውስጥ የገባው አምስት ሰው የጫነው ተሽከርካሪ ምንም ከባድ ጉዳት አለማስተናገዱ እያነጋገረ ነው። ተሽከርካሪው 150 ሜትር ርዝማን ያለው ገደል ገብቶ አርሶ አደር ግቢ ውስጥ ቢያርፍም ከቀላል ጉዳት ውጭ ያጋጠመ ከባድ ጉዳትና ሞት የለም ተብሏል። በትግራይ ክልል የሚገኘው የጥንታዊው አቡነ አረጋዊ ገዳም ዝክር በየዓመቱ የአገር ውስጥና ከውጭ የሚመጡ ምዕመናን በተገኙበት ጥቅምት 14 ነው የሚከበረው። ታዲያ በቶዮታ ተሽከርካሪ ባለቤቱ ራሱን ጨምሮ ሰዎች ጭኖ አመታዊ የአቡነ አረጋዊ ገዳም ለመሳለም በመጓዝ ላይ ያለ ተሽከርካሪው መንገድ ስቶ ተንሸራቶ ገደል ይገባል። ተሽከርካሪው የገባበት ገደል ርዝማኔው መቶ ሀምሳ ሜትር ነው ብለዋል የዓይን እማኞች። ተሽከርካሪው መንገድ ስቶ ወደ ገደል ከተወረወረ በኋላ ወደ አንድ አርሶ አደር ቤት ግቢ ገብቶ ተዘቅዝቆ አርፏል። ከአስፈሪ ገደል ተወርውሮ ያረፈው ተሽከርካሪ በአርሶ አደር ቅጥር ግቢ ከነበሩት ሰዎችና እንስሳት ላይ አንድ ቀላል ጉዳት ከማድረሱ ውጭ የተከሰተ ከባድ ጉዳትና ሞት የለም። ተሳፋሪዎችም ምንም አላጋጠማቸውም። ክስተቱን ለሰ ያሰሙት ተአምር ያስባለ እንደሆነ የቲክፋ ኢትዮጵያ ዘገባ አመልክቷል። ዩናይትድ ኪንግደም ውስጥ በአንዲት ታዳጊ ላይ ወሲባዊ ትንኮሳ ፈጽሟል ተብሎ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቀው በፖሊስ እየተፈለገ ነው። ሀዱሽ ገብረስላሴ የተባለው ኢትዮጵያዊ ባለፈው ዓመት ማብቂያ ላይ በህገወጥ መንገድ ወደ ዩናይትድ ኪንግደም ከገባ በኋላ በ14 ዓመት ታዳጊ ላይ በፈጸመው ወሲባዊ ትንኮሳ ነበር ለእስር የተዳረገው። ከፈረንሳይ በትንሽ የጀልባ ተሳፍሮ ወደ ዩኬ የገባው ሀዱሽ ኤፒንግ ከተማ ውስጥ ፈጽሞታል የተባለው ወንጀል በቀረበበት ክስ ጥፋተኛ ተብሎ መስከረም አጋማሽ ላይ የ12 አመት እስር ተፈርዶበት ሳለ ነው በስህተት ከእስር መለቀቁ የታወቀው። ግለሰቡ ከእስር ቤት መውጣቱን በተመለከተ መጀመሪያ ላይ የዘገበው ዘሰን የተባለው ጋዜጣ ሲሆን መልሶ ለመያዝ ፖሊስ አሳሳ እያካሄደ ነው። የእስር ቤት ምንጮች እንዳሉት ሀዱሽ ከታቀደለት ከዩናይትድ ኪንግደም የመባረር ውሳኔ በፊት ወደ ስደተኞች የማቆያ ማዕከል ሊላክ ነበር። የኢትዮጵያውያን እስረኛ ከእስር መውጣትን ተከትሎ የእስር ቤቶች አስተዳደር ለክስተቱ ምርመራ የጀመረ ሲሆን አንድ የፖሊስ መኮንን ምርመራ እስከሚጠናቀቅ ድረስ ከስራ ውጭ እንዲሆን ተደርጓል። ዱሽ በቀረበበት ክስ ምክንያት በቁጥጥር ስር መዋሉን ተከትሎ ይኖርበት ከነበረው የስደተኞች ማቆያ ሆቴል ውጪ ነዋሪዎች ከፖሊስ ጋር እስከ መጋጨት የደረሱባቸው የተቃውሞ ሰልፎች ተደርገው ነበር። ሀዱሽ ሰኔ መጨረሻ ገደማ አንዲት ታዳጊን ለመሳም መሞከሩና በርካታ ወሲብ ነክ ንግግሮችን መናገሩ ባለፈው መስከረም ወር ለተሰየመው ፍርድ ቤት ተገልጾ ነበር። በተከታዩ ቀን ደግሞ ታዳጊዋን በድጋሚ አግኝቶ ወሲባዊ ትንኮሳ ከመፈጸሙ በፊት ሊስማት ሞክሯል። በመጨረሻም የስራ ማመልከቻ በመጻፍ ስራ እንዲያገኝ ልትረዳው በነበረች ሴት ላይ ወሲብ ትንኮሳ መፈጸሙን የሚገልጽ ክስ ለፍርድ ቤት ቀርበዋል። በቀረቡበት ክሶች ጥፋተኛ የተባለው ሀዶሽ በመስከረም ወር አጋማሽ ላይ የአንድ ዓመት እስርና ወሲባዊ ጥቃት እንዳይፈጽም ለመከላከል ለአምስት ዓመታት ማንኛውንም ሴት እንዳይቀርብ እግድ ተጥሎበታል። በተጨማሪም ለአስር ዓመታት በወሲባዊ ጥቃት ፈጻሚዎች መዝገብ ላይ ሰፍሮ በየጊዜው እንዲፈርም ትዕዛዝ ተላልፎበታል። የእስር ቤቶች አገልግሎት ቃል አቀባይ እንዳሉት ፍርደኛው በስህተት ከተለቀቀ በኋላ በአስቸኳይ በቁጥጥር ስር ውሎ ወደ እስር ቤት እንዲመለስ እየተሰራ ነው ህብረተሰቡን መጠበቅ ቅድሚያ የምንሰጠው ጉዳይ በመሆኑ እስረኛው እንዴት ከእስር ቤት ሊወጣ እንደቻለ ለማወቅ ምርመራ ጀምረናል ብለዋል። የዩናይትድ ኪንግደም የፍትህ ሚኒስትር ዴቪድ ላሚ ፍርደኛው ከነበረበት እስር ቤት በወጣበት ሁኔታ በእጅጉ ማዘናቸውን ገልጸዋል። ላሚ በኤክስ ገጻቸው ላይ እንዳሰፈሩት ግለሰቡ በአስቸኳይ እንዲያዝ ከፖሊስ ጋር እየሰራን ሲሆን፣ በተጨማሪም በጉዳዩ ላይ አስቸኳይ ምርመራ እንዲደረግ አዚዣለሁ ብለዋል። አዱሽ በእኛ ጎዳናዎች ላይ መቆየት የለበትም፣ ለፈጸመው ወንጀል ከሀገር መባረር አለበት ሲሉ ሚኒስትሩ ቁጣቸውን ገልጸዋል። አካባቢውን ወክለው የፓርላማ አባል የሆኑት ማሪ ጎልድማን እንዴት ግለሰቡ በስህተት ሊለቀቅ እንደቻለ ይፋዊ ፈጣን ምርመራ እንዲደረግ ጥሪ አቅርበዋል። ይህ የወከልኩትን ህዝብ ደህንነት ለአደጋ የሚዳርግ በመሆኑ ፍጹም ተቀባይነት የሌለው ነው ያሉት የፓርላማ አባሏ ከእስር ቤት አገልግሎት መልስ ፈልጋለሁ ብለዋል። የወግ አጥባቂ ፓርቲ መሪዋ ኬሚ ባዴኖች በሌበር ፓርቲ ስር ያለው የአገሪቱ አጠቃላይ ስርዓት እየፈረሰ ነው በማለት የእስረኛውን ማምለጥ ተቀናቃኛቸው ገዢ ፓርቲ ለመውቀስ ተጠቅመ